ይህም ስፍራ በጉግል ማፕ ላይ የተገኘ አስፈሪ የቤተ እምነት ስፍራ ሲሆን በውስጡም እጅግ አስደንጋጭ ነገር ይካሄዳል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ምናልባት አቅጣጫ ቢጠፋብንና የምንሄድበትን ቦታ ባናውቀው ተቀዳሚ ምርጫችን የሚሆነው ጎግል ማፕ አሊያም ጎግል ስትሪት ቪው ሲሆን ይህም ቴክኖሎጂ ለጉዞ ለአሰሳና ለአዳዲስ ቦታዎች ዕውቀት እጅግ ጠቃሚ ሲሆን 360 ዲግሪ ፎቶዎችን በማንሳት ለተጠቃሚዎች በዲጂታል መልክ በማሳየት መረጃን ማቀበል ዋና ስራው ነው። ታዲያ አንዳንድ ጊዜ በየጎዳናው የሚዞር ካሜራ የተገጠመላቸው የጎግል ስትሪት ቪው መኪኖች ከዋና አላማቸው ውጭ በአጋጣሚ የሰው አይን ያላያቸውን እጅግ አስደንጋጭ ወንጀሎችን መዝግበው ፍትህ እንዲሰፍን ያደረገባቸው አጋጣሚዎች ብዙ ሲሆኑ ታዲያ እኛም ለዛሬ ከምስጢራዊ ግድያ እስከ አፈና ድረስ የጎግል ካሜራ በአጋጣሚ የወንጀለኞቹን ምስጢር ያጋለጠባቸውን አጋጣሚዎችን ልናስቃኛችሁ ነውና አብራችሁን ቆዮ። አንደኛ ያልተገመተው ፍንጭ ጊዜው በፈረንጆቹ ጃንዋሪ 2024 ነበር። የጉግል ስትሪት ቪው መኪና ታዌኦ በምትባል ትንሽዬ የስፔን ከተማ ውስጥ መንገዶችን እየቃኘና እየቀረጸ የነበረ ሲሆን አንድ የጉግል ስትሪት መኪና ካስቀራቸው ስፍር ቁጥር የሌላቸው ምስሎች መካከል አንድ ምስል ከብዙዎቹ ጎልቶ የብዙሃኑን ትኩረት ይስባል። ይህ ምስል ታዲያ አንድ ሰው ትልቅ ነጭ ከረጢት ወደ መኪናው የኋለኛው ክፍል ሲያስገባ የሚያሳይ ሲሆን ታዲያ ጉዳዩን ጥያቄ እንዲያስነሳና ትኩረት እንዲስብ ያደረገው ሰውየው ወደ መኪናው ሲያስገባ የነበረው ሰው መሳይ ቅርጽ ያለው ነጭ ከረጢት መሆኑ ሲሆን

ወዲያውም በማጣራትና ክትትል በማድረግ ጉዳዩ ከጥርጣሬ አልፎ እውነት ሆኖ የተገኘ ሲሆን ነጩ ከረጢት ውስጥ የነበረው ሰው የ32 ዓመቱ ኩባዊ ጆርጅ ሉዊስ ፔሬዝ የተባለ ግለሰብ አስክሬን ሲሆን አስክሬኑን ደግሞ ከቦታ ቦታ ሲያንቀሳቅስ የነበረው ማኑኤል ኢስላ ጋላርዶ የተባለ የ48 ዓመት ሰው ነበር። ታዲያ ጆርጅ የተባለው ግለሰብ በኖቬምበር 223 ከጠፋ በኋላ ቤተሰቦቹ ለፖሊስ አቤቱታ አቅርቦ የነበረ ሲሆን ምርመራው ምንም አይነት ፍንጭ፣ ምስክርም ሆነ የቪዲዮ ማስረጃ ባለማግኘቱ ለወራት ተዳፍኖ ቢቆይም ከወራት ቆይታ በኋላ ግን በኖቬምበር 2024 አንድ ግለሰብ በአጋጣሚ ይህንን የጉግል ስትሪት ቪው ፎቶዎችን ሲመለከት ይህንን አስደንጋጭ ምስል በማግኘቱ እውነት ገሃድ ልትወጣ ችላለች። በሰዓቱ መኪናው ያ ሰው ነጩን ከረጢት እየገፋ ወደ መኪናው ሲወስድም ቀርጾት የነበረ ሲሆን ይህ ምስል ለጆርጅ መጥፋት ምስጢር ቁልፍ ፍንጭ ሆኖ ፖሊስ የመኪናውን ታርጋ በመጠቀም ባለቤቱን ማኑኤል ኢስላ ጋላርዶ የተባለ የ48 ዓመት ነዋሪ ለማግኘት ከፍተኛውን ሚና ተጫውቷል። ማኑኤል ከዚህ ቀደም ምንም አይነት የወንጀል ሪከርድ ያልነበረው ፖሊስ ስልኩን በመጥለፍና ክትትል በማድረግ ከጆርጅ ፍቅረኛ ጋር ግንኙነት እንደነበረው ይደርስበታል። በመጨረሻም ማኑኤልና የጆርጅ ፍቅረኛ በፈጠሩት የፍቅር ሶስትዮሽ ምክንያት ጆርጅን አፍነው ህይወቱን እንደቀጠፉትና አቅራቢያቸው ወዳለ አንድ ስፍራ አርቀው እንደቀበሩት ተደርሶባቸዋል። በመጨረሻም ምስጋና ለጎግል ስትሪት ቪዩንና ሁለቱም ወንጀለኞች ተይዘው ለተገቢው ፍርድ የቀረቡ ሲሆን አስክሬኑም ፎቶ ከተነሳበ ያለበት ቦታ 15 ደቂቃ ርቀት ላይ በሚገኝ ስፍራ ላይ ተገኝቷል። ሁለተኛ የሜክሲኮ ባዶ መሬት በ2018 የጉግል ስትሪት ቪው በሜክሲኮ ኤካታፔክ ሞራሌስ በተባለ አካባቢ ላይ ሲቀርጽ አንድ ቆሻሻ ከረጢቶች የተበተኑበት ባዶ መሬት ፎቶ ያነሳ ሲሆን በወቅቱ ትርጉም የለሽ መስሎ የታየው ይህ ምስል ከጀርባው ግን አንድ አሰቃቂ የወንጀል ታሪክን ደብቆ ነበር። ታዲያ በጊዜውም ፖሊስ በአካባቢው ላይ የተደጋጋሚ ሴቶች መጥፋትን ማመልከቻዎች ይደርሰ ስለነበር ጉዳዩን ሲያጣራ ሁሉም የጠፉት ሴቶች ከመጥፋታቸው በፊት ፓትሪሺያ ማርቲኔስ ከተባለ ሴት ጋር ግንኙነት እንደነበራቸው ይደረስበታል። ይህችም ፓትሪሺያ የተባለ ሴት ከባለቤቷ ሁዋን ካርሎስ ጋር ከዚሁ ባዶ መሬት አጠገብ ትኖር የነበረ ሲሆን በውጭ ሲታዩ ልብስና ምግብ እየሸጡ የሚኖሩ ኖርማል ሰዎች ይምሰሉ እንጂ ስራቸው ግን ሌላ ነበር። ታዲያ አንዲት ቀን ላይ ግን ፖሊስ የጠፋችን የሁለት ወር ሴት ህፃን ልጅ በማፈላለግ ላይ ሳለ እነዚህን ሁለት ጥንዶች የህፃን ጋሪ ይዘው እየገፉ ያገኟቸው ሲሆን በጥር ጥርጣሬም ጋሪውን እንዲያሳዩቸው በጠየቋቸው ጊዜ ጋሪውን ሲፈትሹ ያገኙት ነገር ሁሉንም ያስደነገጠ ነገር ነበር። በሰዓቱም በጋሪው ላይ ያገኙት በህይወት ያለ ህፃን ሳይሆን በአሳዛኝ ሁኔታ ህይወቷን ያጣችን የሰውነት ክፍሎች ሲሆን ጥንዶቹም አስክሬኑን ባዶ መሬት ላይ ሊጥሉ ሲሄዱ ነበር የተያዙት። ቤታቸው ሲፈተሽም በፍሪጅ ውስጥ በፕላስቲክ ከረጢቶችና በሲሚንቶ ከረጢቶች ውስጥ የታሸጉ በርካታ የሰውነት ክፍሎች የተገኙ ሲሆን በጎግል ስትሪት ቪው ፎቶ ላይ በባዶ መሬት ላይ የተበተኑት የስሚንቶ ከረጢቶች ከቤታቸው ውስጥ ከተገኙት ጋር ተመሳሳይ ነበሩ። ሁዋን ከተያዘ በኋላ ከ2012 ጀምሮ ወደ 28 የሚሆኑ ሴቶችን ህይወት እንደቀጠፉ ያመነ ሲሆን ተጎጂዎችንም በቅናሽ ዋጋ ልብስ እንደሚሸጡና በከፍተኛ ክፍያ ስራ እንሰጣቸዋለን በማለት አባብለው እንደሚያመጧቸው ተናግረዋል። ሶስተኛ በግቢው ውስጥ የተደበቀው ሚስጥር። በዲሴምበር 2018 የአውስትራሊያ ብሪዝምበን ፖሊስ ፕሪሲላ ብሩቲን የተባለች የ46 ዓመት አሜሪካዊት እንደጠፋች የሚገልጽ ሪፖርት ይደርሰዋል። ፕሪሲላ ከልጇ ጋር ወደ አውስትራሊያ በመምጣት አዲስ ወት ጀምር የነበረ ሲሆን ነገር ግን በ2018 መጨረሻ ላይ ከማኅበራዊ ሚዲያ እና ከቤተሰቦቿ ሙሉ በሙሉ በመጥፋቷ ጓደኞቿ ለፖሊስ ያመለክታሉ። የመጨረሻም የታየችው ከፍቅረኛዋ ማርክ ዋዲን ጋር ሲሆን ማርክ ሲጠየቅ ግንኙነታቸው ከወራት በፊት ማብቃቱንና ቪዛዋ ስላለፈበት ከኢሚግሬሽን ለመሸሽ ሆን ብላ እንደጠፋች ለፖሊሶች ይናገራል። ሆኖም ግን ፖሊስ ጉዳዩን በጥርጣሬ መከታተሉን የቀጠለ ሲሆን ፖሊስ ባደረገው እልህ አስጨራሽ ምርመራም በኋላ ላይ አንድ ፍንጭ የተገኘ ሲሆን ወንጀሉ ከመታወቁ ከወራት በፊት በኦገስት 2018 የጉግል ስትሪት ቪው መኪና በቤቱ ፊት ለፊት ሲያልፍ የዚህ ሰው ግቢ ውስጥ አንድ ምንነቱ ያልታወቀ የተቆፈረ ጉድጓድ ያስተዋለ ሲሆን ጉዳዩን ለማጣራት ባደረጉት ምርመራም ግቢ ውስጥ በተላኩ አነፍናፊ ሰፊ ውሾች አማካኝነት የፕሪሲላ ብሩቲን አስክሬን ማግኘት ችለዋል። ይህም የጎግል ፎቶ ከጎረቤቶች ምስክርነት ጋር ተዳምሮ ማርክ ወንጀሉን ሊክድ እንዳይችል ያደረገው ሲሆን በመጨረሻም ተይዞ ፍርዱን በመጠባበቅ ላይ ይገኛል። አራተኛ የጄሚ ክሎስ አፈና ባሮን በተባለች ከተማ ውስጥ በጎግል ስትሪት ቪው ላይ አንድን ቦታ ብንመለከት በፖሊስ መኪናዎችና በቢጫ መስመር የተከበበ ቤት የምንመለከት ሲሆን ይህ ምስል የተነሳው በኦክቶበር 16 2018 ሲሆን ከዚህ ስፍራ ጀርባም ከአንድ ከባድ ወንጀል እንዳለ መረጃዎች ይጠቁማሉ። በኦክቶበር 15 ጄክ ቶማስ ፓተርሰን የተባለ የ21 ዓመት ወጣት የክሎስ ቤተሰብን በራ አንቋቅቶ ፖሊስ ነኝ በማለቱ የቤቱ አባወራ ጄምስን መታ ማስታወቂያውን እንዲያሳየው ይጠይቀዋል። ይህን ጊዜም ጄክ በያዘው ጠመንጃ ተኩሶ የዚህን ሰው ሕይወት የነጠቀው ሲሆን ከዚያም ወደ ቤት ገብቶ እናትየውን ዴኒስ ክሎስን ከ13 ዓመት ልጇ ጂሚ ጋር በመታጠቢያ ቤት ተደብቃ ናይኗኗን ስትደውል አግኝቷት እርሷንም በተመሳሳይ ሁኔታ የገደላት ሲሆን ፖሊሶችም ቦታው ላይ ሲደርሱ የወላጆቿ አስክሬን ያገኘ ሲሆን ልጃቸው ጂሚ ግን በጄክ ስለተወሰደች ሊያገኟት አልቻሉም። በዚህም ለ88 ቀናት ያክል ጄሚ በጄክ ሚስጥራዊ ካምፕ ውስጥ ከታሰረች በኋላ በራሷ ብልሃትና ድፍረት ያመለጠች ሲሆን የጄክን የእለት ተዕለት እንቅስቃሴ ለሳምንታት በጥንቃቄ ካጠናች በኋላ እሱ ከቤት በወጣበት አንድ አጋጣሚ አምልጣ በአቅራቢያው ከነበረች አንዲት አዛውንት እርዳታ የጠየቀች ሲሆን ጄሚ ለፖሊስ የሰጠችው መረጃ ጄክ ያዝ አስችሎታል። የጎግል ስትሪት ፊው ፎቶ የዚህን አሰቃቂ ታሪክ ትውስታ በዲጂታል መልክ አስቀርቶታል። አምስተኛ አስፈሪው ቤተ እምነት እስኪ ወደ ትንሿ ቼክ ሪፐብሊክ በማምራት ጉዞአችንን ጀምር። በቼክ ሪፐብሊክ በምትገኝ አንዲት ትንሽ ከተማ ውስጥ በሚገኝ ጥንታዊ ቤተ እምነት ውስጥ አስፈሪ በሆኑና በተለምዶ መንፈስ ብለን በምናብ የምንስላቸውን አይነት ቅርጽ የያዙ በርካታ ሐውልቶች ተሞልተው በጉግል ማፕ ላይ ይታያሉ። አንዳንዶች በወቅቱ የሞቱ ሰዎች የሚሰሩላቸው ሐውልቶች ናቸው ብሎ ቢያምኑም አቀማመጣቸው ግን የእውነትም አስፈሪና ሚስጥራዊ ሲሆን ይህ ቤተ እምነት በ1352 እንደተሰራና ከዚ ጊዜ በኋላ እንዳልተገለገሉበትና የተረገመ አስፈሪ ቦታ እንደሆነም ጭምር ይነገራል። ስድስተኛ የብራዚሉ እንቆቅልሽ በፌብሯሪ 2011 በብራዚል ሳኦ ፓውሎ ከተማ የጎግል ስትሪት ቪው ካሜራ ጅጋ ወዛጋቢ የሆነ ምስል የቀረጸ ሲሆን ምስሉ አንድ ወንድ ወንድ ሰው አንዲትን ሴት ልታመልጥ ስትሞክር እሱ ግን ሲያናግራት ያሳያል። በአቅራቢያቸው ደግሞ የኋላ በሩ የተከፈተ መኪና የቆመ ሲሆን ቀጣዩ ፎቶ ላይ ሰውየው ሴትዮዋን ይዞ ሲያስቀራት ያሳይና ሌላ ሰው ደግሞ በመኪናው የኋላ ክፍል ውስጥ ተቀምጦ የሚታይ ሲሆን ሌላኛው ምስል ደግሞ ሴትየዋ ከሰውየው እጅ ለማምለጥ እጁን ስትነክስ የሚያሳይ ነው። የመጨረሻው ፎቶ ላይ ግን መኪናው ሲሄድ ሴትዮዋም ሆነ ሰውየው የማይታዩ ሲሆን ይህ ሁሉ ሁኔታ ጉዳዩ አፈና እንደነበር ቢያመለክትም በሚገርም ሁኔታ ግን ስለ ጉዳዩ ምንም አይነት ተጨማሪ መረጃ አለመገኘቱ ነበር። በሰዓቱ ምንም የዜና ዘገባ፣ የጠፋ ሰው ማስታወቂያ ወይም የወንጀል ምርመራ መዝገብ ያልነበረ ሲሆን ይህም ድርጊቱ ምናልባት ቀልድ ወይም ትወና ሊሆን የሚችላል የሚል ግምት እንዲፈጠር ያደረገ ነበር። ታዲያ አንዳንዶችም ምናልባት ሰውየው ሊቃለዳት እየሞከረ ሊሆን ይችላል የሚል ግምታቸውን የሰጡ ሲሆን ይህም በአንዱ ፎቶ ላይ ፈገግታ የመሰለ ነገር ፊቱ ላይ የሚታየው ለምን እንደሆነና ሴትየዋም በአደገኛ ሁኔታ ውስጥ ሆና ሲጋራዋን በእጇ እንደያዘች የቀረችበትን ምክንያት ለዚህ ምክንያት ሊሆን ይችላል። ነገር ግን ይህ እውነተኛ ወንጀል ሆኖ በሌላ ምክንያት ተደብቆ የቀረበት እድልም ሊኖር ይችላል የሚሉም አልጠፉም። እናም ያም ሆነ ይህ የዚህ የጎግል ስትሪት ቪው ምስል አሁን ድረስ ሚስጥሩ ያልወጣ ሲሆን እስካሁን ያልተፈታ አንቆቅልሽ ሆኖ ጠርቷል። እናም አንዳንድ ጊዜ አንዳንድ እውነቶች ይዘገያሉ እንጂ በተለያዩ ምክንያቶች መውጣታቸው አይቀርም እያለን ጎግል ስትሪት ቪው ያጋለጣቸውን አሳዛኝ ወንጀሎችና ሚስጥሮችን በዚህ መልኩ አስቃኝ ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።